ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። አይ ሚ ነኝ። ዛሬ በተለያየ ርዕስ በነገራችን ላይ ምናየው መሰላችሁ፣ ያው ዩቱብ ይነግራችኋል ከስንት አመት እስከ ስንት አመት በብዛት እንደሚከታተላችሁ ወንድ ይሁን ሴት በብዛት የሚከታተላችሁ ማን እንደሆነ ምናምን ያሳያችኋል እና በፊት ወንዶች ነበሩ የሚበዙት። እድሜያቸው ከ24 እስከ 34 ነው መሰለኝ። በዛ ብዙዎቹ ይከታተሉኛል። ከዛ ግን ወንዶች ነበሩ በብዛት የሚከታተሉኝና አሁን ታምናላቸው እኩል ሆነ ብዛታቸው እኩል ሆነ እና ደስ አለኝ። ምክንያቱም እኔ ያው የማስተምረው የምናገረው በትዳር እና በፍቅር ዙሪያ ስለሆነ ለፍቅርና ለትዳር ደግሞ ሁለቱም ሁለቱም አስተዋጽኦ አለው። አንድ እጅ አያጨበጭብም አይደል የሚባለው። ሁለቱም ጾታ ስለሆነ መስራት ያለበት። በጣም ደስ አለኝ፣ በቃ ቁጥራቸው እኩል ሲሆን ማለት ነው እና ዋው አልኩኝ። በቃ ሁለቱም ከተከታተሉኝ በቃ ቤት ይሰራል ማለት ነው፣ ትዳር ይገነባል ማለት ነው፣ ትዳር እንዳሰብኩት ይሆናል ማለት ነው ብዬ ደስ አለኝ። ኮንግራቹሌሽን ለራሴ እና ዛሬ ምን አሰብኩ መሰላችሁ ብዙ ጊዜ ብዙ ጊዜ ሲፈርስ የምታዩት ግጭት የሚበዛበት አዲስ ትዳር ነው። ግጭት የሚበዛበት ፍቺ የሚበዛው ግን ስትቆዩ ነው። ስትቆዩ ፍቺ ይበዛል። ግጭት የሚበዛው ግን አዲስ ትዳር ላይ ነው እና ይሄ ነገር ለምንድን ነው ብያሰብኩኝና ለምን ለተከታታዮቼ ለምን አላስረዳቸውም። እንግዲህ እድሜያቸው በዛ ክልል ከሆነ ባለትዳሮች ናቸው ወይ አዲስ ተጋቢዎች ናቸው። ወደፊት ደግሞ ያው ለሚያጋጥማቸው ቻሌንጅ ጥሩ ትምህርት ስንቅ ይሆናቸዋል ብያሰብኩኝና ይህንን ለመናገር እንትን አልኩና፣ ለምን ይመስላችኋል በአዲስ ትዳር ግጭት እየበዛ የሚፈርሰው ግን፣ የቆየው ትዳር ለምን እንደሆነ ታውቃላችሁ? መሰለቻቸት ይመጣል። ፍቅር አያረጀም ምናምን አይሰራም። ያረጃል በጣም ያረጃል። እና ምን አይነት ነገር አለ መሰላችሁ፣ ይቅርታ ለድምጹ። ምን አይነት ነገር አለ መሰላችሁ፣ አሁን ቆዳችን ሲያረጅ፣ ቆዳችን እንዳያረጅ ይሄን እንመገብ ይሄን እንቀባ እንዲትሪት እናድርገው ምናምን እንላለን አይደለም። ማንኛውንም ነገር ቤታችን ሲያረጅ እናድሰዋለን። ፊታችንን፣ ጸጉራችንን ሁላችን ሁሉን ነገር ያረጀ ሲመስለን የምናድሰው ነገር አለ፣ እድሳት የምናደርግለት ነገር አለ። እና ዋራቦት ትዳር ዋራቦት ፍቅር፣ አያችሁ፣ እሱም እድሳት ያስፈልገዋል። እና ብዙ ጊዜ የሚፈርሰው ትዳር አብራችሁ በቆያችሁ ቁጥር መሰልቸት ይመጣል። ቢመራችሁም ዋጡት መሰለቻሰት ሰት ይመጣል። እና በአዲስ ትዳር በአዲስ ተጋቢዎች መሀል ጭቅጭቅ እየበዛ የሚፈርሰው ግን የቆየው ትዳር የሚሆነው ለምን እንደሆነ ታውቃላችሁ? መታደስ አለበት። ትዳር መታደስ አለበት። እና ምን አሰብኩኝ፣ ሁላችሁም ትዳራችሁ ላይ የሆነ ቋንቋችሁ ሲደበላለቅ፣ ስትሰለቻችሁ፣ ንግግሩ አልጥም ሲልሽ፣ ንግግሯ አልጥም ሲል ቆም በልና ልክ አሁን መኪና እንዴት ነው መኪናችን የሆነ ድምጽ ሲያወጣ አሀ ሰርቪስ ያስፈልጋታል መኪና ትላላችሁ አይደለ? ልክ ትዳራችሁም እንደዛው የሆነ አይነት ምልክት ስታዩ መባነን መቻል አለባችሁ። ባናችሁ፣ ኦኬ፣ ታድሶ ያስፈልገዋል፣ ኦኬ፣ ትዳራችን ትንሽ ሰርቪስ ያስፈልገዋል ብላችሁ እርምጃ እንድትወስዱ ነው ዛሬ ኢንካሬጅ ማድረጋችሁ። ገባችሁ እና እንዴት እንታደገው ካላችሁ ብዙ አይነት መንገድ አለ። ይሄ ደግሞ ለሴት እህቶቼ ነው። ሴት መቼም ጥበበኛ ነች። በቃ የሆነ እምትመልሽበትን መንገድ ከወንድ ይልቅ ሴት እምታውቂ ይመስለኛል። እና በቃ ያረጀ ሲመስልሽ ልክ መኪና ድምፅ ሲያወጣ ወይ የሆነ ነገር ስታዩ ሰርቪስ ያስፈልገዋል፣ ቤታችሁ ሲላላጥ ወይ የሆነ ነገር እንትን ሲል እድሳት ያስፈልገዋል እንደምትሉት ሁሉ ትዳራችንም እድሳት ያስፈልጋል ብላችሁ ቆም ብላችሁ የድሮ ትዝታ ነው የድሮ በአፍላ ፍቅር ጊዜ ያደረጋችሁትን የሆነ ወደዛ እንዲመለስ ገባችሁ ወይ ፊልም እያያችሁ ይሆናል ግዴታ ፋይፍ ስታር ወይ ምናምን ትልልቅ ሆቴል ሄዳችሁ ተገባበዙ አይደለም ባቅማችሁ ካላችሁ እንደሱ ቢሆን አንቺም ዝንጥ ብለሽ እሱም ዝንጥ ብሎ ያን ብታረጉ መልካም ነው ከሌለ ግን ቤታችሁ ፈንዲሻችሁና ፈንድታችሁ ፊልም ከፍታችሁ ፍቅራችሁን ሊያድስ የሚችል ነገር አብራችሁ የሰማችሁት ሙዚቃ ሊሆን ይችላል። አብራችሁ የሰማችሁ ያያችሁት ፊልም ሊሆን ይችላል። እሱም በማየት የድሮውን ነገር ለማምጣት ሞክሩ። ገባችሁ? የድሮውን ፍቅር ከዛ ይታደሳል። እመኑኝ፣ ይታደሳል። ያን ጊዜ ታስቢዋለሽ፣ ያስበዋል። ከዛ በቃ ሲመለስ ታዩታላችሁ ትዳራችሁና ፍቅራችሁ ማለት ነው እንጂ ይሄ አደራ ደግሞ የሆነ ጦሬ ያማዘዛችሁን የተጣላችሁበትን ነገር እንትን ብላችሁ አደራ፣ በምድር አደራ በሰማይ የባሰ ጦር እንዳትማዘዙ፣ የባሰ እንዳትፈነካከቱ። ፍቅር የሆነ አሁን ለምሳሌ ሙዚቃ የሆነ ሙዚቃ ስትሰሙ ወይ የሆነ ነገር እንትን ስትሉ፣ ወይኔ ይሄ ሙዚቃ እንትና ነው ትዝ እሚለኝ እንትና ነች ትዝ እምትለኝ፣ በዚህ ዘፈን እንትና ነች፣ በዚህ ፊልም እንትናን አስታውሳለሁ። የሆነ አትሊስት ያሳለፋችሁት ነገር ካለ እንኳ በዛ በኩል ስታልፉ፣ ወይኔ ይሄ ቦታ እማቀው በእንትና ነው ምናምን እምትሉት ነገር አለ አይደል? ልክ ጥሩ ጊዜያቶችን ያሳለፋችሁበትን ጊዜ አስታውሳችሁ ፍቅራችሁን ለማደስ ሞክሮ ፍቅር የሚታደስ ነገር ነው። ዝም ብላችሁ አታሻግቱት። ዝም ብላችሁ እጅ እጅ አታስብሉት። ዝም ብላችሁ እንትን እንዳትሉት። ለሰውነታችን ኤክሰርሳይዝ እንደምናደርግ ቤታችንን እንደምናድስ መኪናችንን ሰርቪስ እንደምናስገባ ሁሉ ፍቅራችንንም ሰርቪስ አድርገን ሴት ጥበበኛ ነች እንዳልኳችሁ ሴቶችም ከወንዶች እኩል እየተከታተላችሁኝ ስለሆነ በጣም ደስ ብሎኛል። ሴት ጥበበኛ ነች፣ እንዴትም አድርገሽ በጥበብ ፍቅርሽን ለመታደግ ትዳርሽን ለመታደግ ሞክሪ። ምክንያቱም ብዙ ጊዜ በመሰለቻቸት ይሽ ጀመራት ደግሞ እያለ ተነስቶ ነው የሚወጣው ጭቅጭቅ። በቃ ቋንቋችሁ ድብልቅልቅ ይላል። ይሄ ምንድን ነው መሰለቻቸት ይባላል። በቃ መሰለቻቸት ይመጣል። እና ልክ እንደዛ ሲሆን መባንን፣ በቃ በጣም እንቅስቃሴያችሁ፣ ሁሉን ነገር ኮንሸስ ሆናችሁ እንትን ማለት አለባችሁ። መከላከል፣ መከታተል ልክ እንዳልኳችሁ ነው። በቃ መኪናና ቤት ብቻ አይደለም ትዳር ላይ ይሄን ነገር ተከታትላችሁ ትዳራችሁን እንድታድሱ ኢንካሬጅ አድርጋችኋለሁ። ስላዳመጣችሁኝ አመሰግናለሁ። ባባይ